ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቱብ ቻናልን ሰብስክራይብ ያድርጉ እያለን ወደ ዕለቱ ዜናዎች እናልፋለን። የ16 ዓመቷን ተማሪ አስገድዶ የደፈረው ግለሰብ በጽኑ እስራት ተቀጣ። የጌሻ ወረዳ ፖሊስና ማህበረሰብ በጋራ ባደረጉት ጥረት ወንጀለኛው ለህግ ቀርቧል። ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ካፋ ዞን ጌሻ ወረዳ የየሪ ቅጭቲ ቀበሌ ነዋሪ የሆነው ተከሳሽ ፍቅር የተሾመ ሐምሌ 12 ቀን 2017 ዓም ከቀኑ 11 ሰዓት ላይ የ16 ዓመትና የ10ኛ ክፍል ተማሪ የሆነችውን ወጣት ራሷን እንዳትከላከል በማድረግ በኃይል አስገድዶ መድፈሩ ተረጋግጧል። የገሻ ወረዳ ፖሊስ ጥቆማ እንደደረሰው ወዲያውኑ ተጠርጣሪውን በቁጥጥር ስር በማድረግ ተጎጂዋን ወደ ህክምና ወስዷል። የታክቲክ ምርመራ ማስተባበሪያ ኃላፊ ረዳት ኢንስፔክተር ሸሪፍ አደም እንዳሉት ፖሊስ በሰውና በህክምና ማስረጃዎች የተደገፈ ጠንካራ የምርመራ መዝገብ በማደራጀት ለወረዳው አቃቢ ህግ ልኳል። ፍርድ ቤቱ ጥቅምታ ቀን 2018 ዓ.ም በዋለ የወንጀል ችሎት ሌሎችን ያስጠነቅቃል፣ ወንጀል ፈጻሚውን ያስተምራል በሚል መልእክት ተከሳሽ ፍቅሬ የተሾመ በስምንት ዓመት ጽኑ እስራት እንዲቀጣ ወስኗል። በሴቶችና ህጻናት ላይ የሚደርሱ ጥቃቶችን ለመከላከል የፖሊስና የመንግስት አካላት ጥረትን ከማህበረሰቡ ትብብር ጋር ማጠናከር ወሳኝ መሆኑን የጌሻ ወረዳ ፖሊስ አዛዥ ተናግሯል። በአዲስ አበባ ጥቃት ከሚደርስባቸው መካከል ሰባ በመቶ የሚሆኑት ከ18 ዓመት በታች ናቸው ተባለ። በመዲናዋ ጾታዊ ጥቃት ከሚደርስባቸው መካከል ዘጠና በመቶዎቹ ሴቶች መሆናቸውም ተገልጿል። ከእነዚህ መካከል ደግሞ ሰባ በመቶዎቹ ከ18 ዓመት በታች ያሉ ህጻናት ናቸው ተብሏል። በአዲስ አበባ ጤና ቢሮ የሴቶችና ህጻናት ጉዳይ ዳይሬክቶሬት ዳይሬክተር ወይዘሮ ሄለን አዱኛ በመዲናዋ ጥቃት የሚደርስባቸው ልጆች ቁጥር ከፍ ማለቱ ተናግረዋል። ጥቃቱ በአብዛኛው በቅርብ ቤተሰብ በዘመድ ይደርሳል ያሉት ዳይሬክተሯ አርባ በመቶ አካባቢ የሚሆነው በመንገደኛ ወይም ባልታወቁ ሰዎች የሚፈጸም ነው ብለዋል። ጥቃት ከሚደርስባቸው መካከል አስር በመቶ የሚሆኑት ወንዶች መሆናቸውን ያነሱት ወይዘሮ ሄለን ጥቃትን ለአንድ አካል ብቻ የምንሰጠው አይደለም ብለዋል። ጥቃት ደርሶባቸው ወደ ሕክምና ተቋማት ከሚመጡት መካከል ቁጥሩ ከፍተኛ ባይሆንም የኤች አይቪ እና የአባላዘር ህመሞች እንደሚገኙባቸውም አንስተዋል። ጥቃት ደርሶባቸው ለሚመጡ በአዲስ አበባ አራት ተቋማት ላይ የአንድ ማዕከል አገልግሎት እንደሚሰጥ ገልጸው ተቋማቱም ምንሊክ አበበች ጎበና፣ ጋንዲ እና ጥሩነሽ ቤጂንግ ሆስፒታሎች መሆናቸውን ገልጸዋል። ታሪካዊው አንበሳ መድኃኒት ቤት ፈረሰ። አዲስ አበባ ፒያሳ አካባቢ የሚገኘው እድሜ ጠገቡ አንበሳ ፋርማሲ መፍረሱን ቅዳሜ ገበያ በስፍራው ተገኝታ አረጋግጣለች። እየፈረሰ ያለው አንበሳ ፋርማሲ ከተመሰረተ ሰማነኛ ዓመቱን የያዘና ጥንታዊ እንደሆነም ይታወቃል። በጀርመናውያን ሁለተኛ እና ሶስተኛ ትውልድ እየተንቀሳቀሰ የነበረው አንገፋው አንበሳ መድኃኒት ቤት የመድኃኒት ሽያጭና ቅመማ ብቻ ሳይሆን የህክምና ቁሳቁስ አስመጪና አገር ውስጥ አከፋፋይም ነበር። ከአመታት በፊት አንበሳ ፋርማሲ ይፈርሳል መባሉን ተከትሎ በአዲስ አበባ የሚገኘው የጀርመን ኤምባሲ የአንበሳ መድኃኒት ቤትን ድጋፍ መስጠትና ያመለክታል በሚል ለአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ውማ በጻፈው ደብዳቤ አዲስ አበባም ብሎም ኢትዮጵያን የጀርመንን የማዋለ ንዋይ ፍሰት መዳረሻ ለማድረግ እንደሚያበረታታ እንደ ኢምባሲ ጉዳዩን ህጋዊ መንገድን መከተል አለበት ብለን እናምናለን። ምክንያቱም በዕድሜ ጠገቡ የአንበሳ መድኃኒት ቤት ላይ አስተዳደሩ ይወስዳል የተባለው እርምጃ ሌሎች የጀርመን ባለሀብቶች ሊያሸሽ ይችላል ሲል ደብዳቤ መግባቱን በወቅቱ ተዘግቧል። አንበሳ ፋርማሲ የሚገኙበት አነስተኛ ህንፃ የፌዴራል ቤቶች ኮፕሬሽን ሲሆን ከአመታት በፊት ከአካባቢ ልማት ጋር በተያያዘ ፋርማሲው ይፈርሳል ተብሎ የሚናፈሰው መረጃ ፍጹም ከእውነታ የራቀና መሰረተ ቢስ መረጃ ነው ሲል ኮፕሬሽኑ ማስተባበሉ የሚታወስ ነው።